ያሶግራላሉ ገጠር መቀመጥ፣ ያስወግራ ላሉ ገጠር መቀመጥ፣ ተቀጥሮ መኖር፣ ሰርቶ መለወጥ። ታዲያ እንዴት ያስወራል ገጠር መቀመጥ፣ የበግ ስራ መስራት ነገ ለመለወጥ። የበግ ስራ መስራት ያስወግራል እንዴ? ይህ በግ ሰራተኛ ይሉናል አንዳንዴ። አንዴ የከተማውስ ወንድ ከኛ በልጧል እንዴ? በችግሩ ሰዓት የምንደርስለት እኛ አይደለን እንዴ? ታዲያ ለምንድን ነው የበግ ስራ መስራት ፍረትስ ሆነው? አትፈር ወንድሜ፣ ገጠር ላይ ያለኸው ሁሉም በግ ሰርቶ ነው እዚህ የደረሰው። ከተማ ቁጭ ብሎ አንተን የሚንቀው ባንተ ይሳለቃል ኪሱ አምስት የለው። አብሽር አንተ ወንድሜ፣ ገጠር ላይ ያለኸው ብርዱኑም ሙቀቱን ሁሉን ተቋቁመህ እዚህ የደረስከው። እስቲ ችግርህን ዛሬ እንኳ አላስታውሰው አረ ስንቱን ችለህ የአረቡን ግልምጫ፣ በዛ ላይ ግመሉ የበጎቹ ሩጫ፣ ስንቱን ታግሰህ ዛሬ ላይ ደርሰሃል። አረ ምኑ ቅጡ፣ ተምኑ ልጀምር፣ ያ የገጠር ስራ ምኑ ያስደስታል፣ ሙቀቱ በዛ ላይ ስትለው አብቅቷል፣ ትንሽ እንኳ ሳትቆይ በብርዱ ይተካል። ሰው ያላወቀልህ ስንቱን መከራ ሁሉንም ችለሃል። ይሄን ሁሉ ችለህ ችግርን አቃለህ በሰራሃው ላይ ሴቶቹም ይላሉ ኢጃዛ ሲወርዱ፣ እስቲ ደውይለት ፍየል ጠባቂው ላይ እንደበርበት ያዝናናን የለም ወይ? ሙድ መያዜ ብላ ስቀልድ ባንተ ላይ ጊዜው ያልፍባታል። ሳታቀው በሷ ላይ። አይዞህ ወንድሜ ፍየል ጠባቂ ነህ እንኳ ቢሉህ ከተማ ቁጭ ብሎ ሽሻ ከሚያጨሰው አንተ ትሻላለህ። ሴቶችም ቢሆኑ ሙድ የሚይዙብህ ሰርተው መለወጡን ያቃታቸው ጊዜ ነው የሚያፈዙብህ። ባያውቁት ነው እንጂ የተከበርክ ነህ። ሰርተህ መለወጡን የምትችልም ነህ አሁንም ይወቁ ስራህንም ይረዱ። አምስት አምስት መቶ ሪያል የኖረህ አዋንተን ይወቁ ፍየል ጠባቂ ነህ። እኔ ግን እምለው ፍየል የሰራ ሰው ለምን ነው የሚናቀው? በችግር ነው እኮ ከሀገር የወጣ ነው። ስራ ብታማረጥ ገጠር ባለው ብስቅ ስምህ እንደሆነ ያው ሰራተኛ ነው ያው ስደተኛ ነው። ስምህን ከፋተር ከማን ነው የሚበልጠው? ከተማ ቁጭ ብሎ ጥቁሯንም ቀዩአንም እዛ ስታምታታ፣ አየ ያንተ ነገር የተያዝ ክለታ። አዲስ አበባ ስትወርድ የምከፍለው የለህ፣ ሲመሽ ወደ ማታ ቤተሰብ መለመን ነው ያንተ ጣፋንታ። ፍየልማ ሰርቶ የገባው ሀገሩ ተከብሮ ይኖራል በቤተሰቦቹ እዛው በመንደሩ። እዚያ በበረሃ በትዕግስት ኖሮ ሀገሩ ሲገባ ይኖራል ተከብሮ።